ናሆም መሽኛው ተቃጠለ። ኑሐሚን ከመሽኛው ላይ ቡና ደፋችበት። በዛ መካከል ግጥም አድርጋ እያሸችለት እያለ አምቡላንስ መንጣርና ወደ ሆስፒታል ይዞት ሄደ። መሽኛውን በጣም ተጎድቷል። ናሆም ቡናው በጣም ነው የሞሸለቀው። በጣም ያሳዝናል በዛ መካከል እንግዲህ ወይዘሮ ዝናሽ ከልጄ ላይ ያውቀሽ ነው ቡና የደፋሽበት፣ ሽማግሌ ሊልክ ስላሰበ አንቺ ነሽ ያውቀሽ ነው እንግዲህ ቡናውን የደፋሽበት። መሸኛው ላይ እኮ ነው፣ ግምኛው ላይ እኮ ነው የደፋሽበት እያለች እንግዲህ ወይዘሮ ዝናሽ ኑሃሜንን ቆም ሰቀል እያሳየቻት ነው። በጣም ያሳዝናል። በጣም በሌላ በኩል እንግዲህ ወይዘሮ ኑሃሜን እንግዲህ በጣም ደንግጣ ያለ እንደዚህ እያሸችለት እያለ ማን ትመጣለች ኤደን ኤደን ደግሞ አውቃን የደፋችበት ወይዘሮ ዝናሽ ስልኬን መልሽ እንጂ አውቃ እንደደፋችበት አይቻለሁ ብላ እንግዲህ ወይዘሮ ዝናሽ ወለ ወይዘሮ ዝናሽ ደግሞ ኤደን ነገር ሰርታለች ማለት ነው። በጣም ያሳዝናሉ። ውሀም አጣብቂኝ ውስጥ ገብታለች። ናሆም ሆስፒታል ገብቷን ራሱን አላወቀም። እንግዲህ በጣም ተቃጥሏ ላይ ላጥ ነው ያለው። እንግዲህ መሸኛው እንዳለ ብድግ ነው ያለ ቆዳው ማለት ነው። በጣም በጣም ከባድ ነገር ገጥሞታል። እናሆምን በጣም ያሳዝናል። በእውነቱ በጣም በጣም ነው ልቤን የነካኝ። ሆነን ለመናገር ነዋሚን አስተካክለሽ ማንሳት ነበረብሽ። እንግዲህ ነዋሚ ናሆም ከሆስፒታል በሰላም ይወጣል ወይስ አይወጣም። በሌላ በኩል እንግዲህ ኤርሜዲ በመታየት ሁኔታ ቁሳት ሳጥን ውስጥ ገብቷል። በሌላ በኩል እንግዲህ ኤርሚ ቆም ሳጥን ውስጥ ገብቷል። በሌላ በኩል እንግዲህ ኤርሚ ቆም ሳጥን ውስጥ ገብቷል። ናሆም ሲወጣበት በጣም በጣም ችግር ውስጥ ገብቷል። ኤርሚ እንግዲህ እንደምታዩት ቁም ሳጥን ውስጥ ገብቶ መከራውን እያየ ነው ማለት ነው። ወይዘሮ ዝናሽም እንግዲህ እንደዚህ በማየት በጣም ተናዳ። አይ ኤርሚ፣ ወይኔ፣ ወይኔ፣ ወይኔ። ኤርሚ እንግዲህ በጣም በሚያሳዝኑት ቅድሚያ ናሁም ሲመጣበት ዶላፕ ውስጥ ገብቶ እንግዲህ ቁም ሳጥን ውስጥ ገብቶ ተደብቋል። አይውሽም ዬ ውሽማ ነገር እንግዲህ እንደዚህ ነው፣ እንደምታዩት ቁም ሳጥን ውስጥ ተደብቋል ማለት ነው። እንግዲህ ደግሞ ወይዘሮ ዝናሽ ደግሞ እንግዲህ የናሁን መቃጠል አሳስባት ሆኖ ሀሚንን ላይኩን አንተነ አንተነ ከዚህ ድርጅት ትግባያል። እሷ ሲጀመር ከመጀመሪያውም ናሁ ምን ተፈልገዋለች አሁን ሊያገባ ነው ሊዳር ነው ሲባል ሰምታ ነው ከመሽኛው ላይ ግምኛው ላይ ቡና የደፋችበት እያለች እንግዲህ ወይዘሮ ዝና ሽሮ እንዳርገዋለች ማለት ነው። እንግዲህ ኤርሜም እንግዲህ ከዶላፕ ውስጥ አልወጣም እስካሁን በጣም በሚገርም ሁኔታ ዶላፕ ውስጥ ቆልፈዋለች ወይዘሮ አምራን ማለት ነው፣ በጣም በድንጋጤ በደነገጠችበት መንገድ። በዛም እንግዲህ ናሆም ተናዶ ሄዶ ከቢሮ ቁጭ እንዳለ ነበረ ኑሐሚን ቡና የደፋችበት ማለት ነው። በዛ ላይ እንግዲህ ከራት ልትበላ ሂዳ ኑሐሚንም እንግዲህ እንለያይ ብለዋለች ማለት ነው። በጣም በጣም ብዙ ብዙ የሚያሳዝን ነገር ተፈጥሯል ማለት ነው። በጣም በጣም በሚገራርም ሁኔታ በጣም በጣም በጣም ትልቅ ችግር ተፈጥሯል ማለት ነው። እንግዲህ ኑሐሚንም እስር ቤት ትገባለች አትገባም የሚለውን ነገር አብረን የምናይ ይሆናል። በሌላ በኩል እንግዲህ ወይዘሮ ዝናሽ እኔ ሳታስፈቅድ ለምንድን ነው አምራንን እራት የምትጋብዛት? ምን አድርጉ ነው የምትለው ምንድነው የምታስበው እያለች እንግዲህ ካቶ ላይኩን ጋር ስትጨጋጀቅ ነበረ። ላይኩን ምንጊዜም የልጃችን ወዷታል። ከቤታችን መግባቷ አትጋርም። ስለዚህ ራት ገብዘን ምእራት ጋብዘናት ብትመጣ ምን ችግር አለው? ምክንያቱም ዛውም ትለማመደናለች እንጂ ምን ክፋት አለው አረ ክፋት ይቅርብሽ ይለዋታል ከዛም ዳኒ ደግሞ ዳግም ደግሞ ብድግ አድርጎ ከናሆሜ ጋር ከኑሃሜ ጋር እየተደዋወለ ያለ ወይዘሮ ዝናሽ ትመጣበታለች መቼም እዚች ልጅ ጋር እዚች ልጅ ላይ አይደለም ማለት እንደዚህ የምትሆነው በነገራችን ላይ ካልሽ ናሆም ለአምራን ሽማግሌ ሊልክ አይደለ ሶ ስለዚህ እኔም ለኑሃሚ ሽማግሌ ሊልክ ነው ይላታል እንግዲህ ዳግም እናቱን ለማናደድ ቆጥ ብሎ ተረስቷል ማለት ነው በጣም እና ሽማግሌ ለነክለው ነው ነው ኑሐሚን ይላታል አታረገውም ዳግም እረፍ ምናምን እያለች እያለ አቶ ላይኩን ይመጣና እንዴት ነህ ዳግም አባትህ የት ሄዶ ነው ይለዋል ደግሞ ስለአባቷ አንተ ምን አገባህ ላይኩን ጥለዋለች ላይኩንን ከዛም በኋላ አይጋሽ ላይኩን አይጋሽ ላይኩን ትንሽዬ ቤት ተከራይ ይችላል አለሁ እዛ ጋር ተቀምጧል አይ ጥሩ አደረክ ትለዋል ይለዋል ማለት ነው። አይ ጥሩ አደረግ፣ ካየሽ ጥሩ አድርጓል፣ ምናምን ይላታል። ከዛም በኋላ እንደዛ እያለ እያለ ኤርሚያስ እንግዲህ በምንም እንደምንም ብሎ አመልጦ ኑሐሚን እራት እየጋበዛት እያለ፣ ኤርሚ መለያየት አለብን ትለዋለች። ከዛም እሱ ብድግ አድርጎ እንዴ ለምድን ምንለያየው? በምን ምክንያት ለምን ምን ለምን? እንዴ ደነገጥክ እንዴ? ኧረ አውቄ ነው ወደኸኛል ማለት ነው። የኔ ያክል ከኔ ጋ መለያየት ያሳስበሃል ማለት ነው ትላለች። እንዴት አያሳስበኝም? አሁን እኮ ሁሉን ነገር እርግፍ አድርጌ ከአንቺ ጋር ሁኝ ያለሁ ምናምን ይላታል። በነገራችን ላይ ችግርታ፣ በነገራችን ላይ እኛ ቤት ራት አለ ይላታል። ማለት የምን ራት? የቤተሰብ ራት ተብሎ አምራለት መጣ ነው ትለዋለች። እንዴ እና ኑሐሚንስ ትመጣለች እንዴ? አንተ ኑሐሚን እና አምራን ሳነሳ ምን ልብህ ድንግጥ ድንግጥ ይላል? የነሱ ፍቅር አልወጣለህም እንዴ? ትለዋለች እንዴ አረ ለምንድን ነው? ወሬ ነው፣ አረጋጊው ምናምን ይላትና ለማንኛውም በቃ ሸኘኝ፣ ወደ ቤት ትለዋለች። ልክ ከቤት ስትሄድ አቶ ላይኩንና ወይዘሮ ዝናሽ እየተጨቃጨቁ ታገኛቸዋለሽ ማለት ነው። እዚህ ቤት ደግሞ ምንድነው ጭቅጭቁ? የት ሄደሽ ነው? ኧረ አባዬ እያረጋጋሁ እዚህ ከቅርብ ነው ወጣ ብዬ የተመለስኩት። ልብስሽን ቀይሬና እንግዳ ሊመጣ ነው ምግብ ምናምን አዘጋጀ ይላታል። እሺ አባዬ እኔም ልብሴን ቀይሬ ልምጣ። እናንተ መጨቃጭቃችሁን አቁማችሁ ወደ ፍቅር ተቀይራችሁ ጠብቁኝ። አየህ አይደለ እድገታቸውን እንደዚህ ታሰድበኛለህ ትላል። ይህን በእኔ ሰበብ ልታረጊው ነው እያለ እያለ ሄደን ደግሞ ትመጣና አንቺ የት ሂደሽ ነው እስካሁን እንደዚ የጠፋሽ ስትላት፣ እኔማ ወደዛ ወጣ ብዬ። እናትሽ በጣም አዝናብሻለች፣ ደግሞ ከአቶ ላይ ከድርጅቱ ስራ ሊያስቀጠረሽ ነው ትላታለች። እኔ አንቺ ቢሮ ሰራተኛ ኔ ተላላኪ እንዲማበቃላሉ እንላቀቅም፣ እኔና አንቺ እያለች፣ እንግዲህ ቅናቷንም እየሸረበች ባት ትገኛለች ማለት ነው። ኤደን እንግዲህ መበቀሏን አልተወችም። ከዛም በኋላ እንዴ ዳግም እኮ እዛ ተቀብሮ ዳግም በጣም ቆንጆ ልጅ ነው፣ በጣም የሚያምር ልጅ ነው። ዳግም ብልሽ ነው የምትቀጠሪው፣ የምትቀደሪው ከዛ ዳግም ታፈቅሪዋለሽ ማለት ነው። በእውነት ለመናገር ደስ ይላል። ምን ነው አንቺም ከጀልሽዋል እንዴ ምን ነው እኔ ከማላውቀው ሰው ጋር መገችል ፍቅር የሚይዘኝ ትላታለሽ ማለት ነው። እንግዲህ ናሆም ኑሐሚንን ቀኝ ቀኝ እየመለሰች ነው ኤደንም እንግዲህ ተንኮል ተንኮሏን እያወራች ነው ማለት ነው። ወደ ተንኮሏ ገብታለች። በጣም በሚያሳዝነው ሁኔታ አባቴም እንግዲህ ካራቀር በኋላ ወደ ውጭ ሄዶ ሊታከም ነው ጸሎት አድርጊለት ስትላት፣ ምን አንቺ አድርጊለት የኔ ነው ፈንታ ትላታለች ማለት ነው። ደስ አላላትም። ምን እሱ ቢድን ባይድን ከዚህ በኋላ ቆሞ ሄዳል። ሄደን ምን ያረጋል እሱ። እንግዲህ አርዱቶ ለያላችን እንግዲህ ብቻዋን ታጉደመድ ማለች ማለት ነው። በሌላ በኩል እንግዲህ ናሆም መሽኛ ህን ሰርጀሪ መሰራት አለበት ተብሏል። እንግዲህ መርጃ መሽኛው በጣም ነው የተቃጠለው የናሆም በጣም ነው የሚያሳዝን። እውነት ለመናገር እንግዲህ ወይዘሮ አምራንም በጣም ተጨንቃለች። ሰውየ አምራንም በጣም ተጨንቃለች። እንግዲህ ልጅ መውጣቱን እስካሁን ናሆም አልሰማም እና በጣም ተጨንቃለች። በእውነት ለመናገር በጣም ያሳዝናል። በጣም ከባድ ነው። በጣም ከባድ ነገር ነው ለመናገር። አምራን አሁን ላይ ያሳዝናኛለች ምክንያቱም በጣም ኤርሚ ህይወቷን እየበጠበጠው ይገኛል ማለት ነው። ምክንያቱም ኤርሚ ለገንዘብ ብሎ ነው እንጂ አይፈልጋትም። የሚፈልገው ኑሐሚን ነው ማለት ነው። ኑሐሚንም እንግዲህ እስካሁን ከኤርሚ ጋር አልተገናኙም። ኤርሚው ምን ብሏታ ላይ ደብዳቤ ጽፎ ልጄን እፈልገዋለሁ አውቀሽ እንዳልሆነ ያስወረድሽው ይገባኛል። የትም የትም ብለሽ ልጄን ታመጫለሽ፣ አለዛ ግን ድጋሜ ታረግዝልኛለሽ፣ ካልሆነ ግን የተበጠበጠው ይበጠበጣል፣ አንላቀቅም ብሎ እንግዲህ ማስጠንቀቂያ ልኩባታል ማለት ነው። በጣም በሚያሳዝንና በሚገርም ሁኔታ እንግዲህ ማን ነው ስሙ አምራንና ኖሃሚንና ናሆም ሊሳሳሙ ሲሉ ኤደን መታባታለች። ኤደን ግን ሞሽመጥሽ ይቆረጥ፣ ስሜትሽ ይበጠስ፣ ስሜትሽ ይበጠስ። ሄደ ሌላ ምንም አልልሽም። በሰው ቆንቃ ከፍተሽ ሰው እንዳይሳሳብ ለታደርግ ሊሳሳሙ ትንሽ ሲቀራቸው እኮ ነው። ትንሽ ሲቃራቸው በሽታው እቃውን በእጁ ይዞ መሽኛውን በእጁ ይዞ ለትንሽ ለትንሽ ሊስማት ሲል ኤደን ገብታ ስሜታቸውን አቋረጠቻቸው። ስሜቱ አይቋረጥና ማለት ነው። በጣም ከባድ ነው። አንዳንድ ጊዜ እንደዚህ አይነት መቀኛ ሀት ሲጥልባቸው ከባድ ነው በእውነቱ ዋ ያው ከምቀኛ እህት ይሰውራችሁ፣ በእውነቱ ከምቀኛ እህት ይሰውራችሁ። እንደዛም በማለት ደንግጣ እንግዲህ ምን ነው አንቺ ጽዳት ጀመርሽ እንዴ ሳይነገርሽ? ለምን ሳይነገርሽ በራፈስ ለምሳታ አቋቂ ትገቢያለሽ? በማለት እንግዲህ አናሁ መመረር አድርጎ ተናግሯታል ማለት ነው። የቅርጣ መጥረጊያ ያሳገኘኩ ዝም ብዬ ገኘትን እየጠራረግኩ ነበረ ለዛ ነው። ይቅርታ ምናምን ብላ ትሄዳለች ማለት ነው። ከዛም በመጨረሻ ላይ እንግዲህ ተጫወቱ፣ እናንተን ስሜታችሁን አቋረጥኩባችሁ ብላ ትሄድና እማዬ ናሆም እኮ ከኖሀሚኖሀሚ እኮ ከናሆም ጋር ስትወሰለት አገኘኋት ብላ ለእናቷ ትናገራለች። እናቷ እንግዲህ ልቧ ስለተሰበረ ስለተመለሰ የፈለገችውን ታደርጋ አይመለከትሽም። እኔ ካሁን በኋላ ከፍቅረኛ የገር ነው መሆን ይበቃኛል። ጎዳና ላይ የወደኩት እስከ ዛሬ ጎዳና ላይ ወልትች፣ አንድ ያረቂ፣ አንድ የመሰጠጣ ማንም ዞር ብሎ ያየኝ የለም። እሱ ግን ይኸው ቤት ቢሰጠው ይቅር ብሎ ነው ከቤት ያስገባል። ተንኮልሽን አቁሚ አንቺ ልጅ እያለች እንግዲህ ኤደንን ትቆጣታለች ማለት ነው እናቷ ወይዘሮ ገነት ገነትም እንግዲህ ሄደንም ደግሞ ማየ የእውነት ሽነው ግን የእውነት ሽነው የተነጋገረውን ሁሉ ረሳሹ ምናምን ትላታለች ማለት ነው። አሁን እረሳቸዋለሁ አቶ ላይ ኮን አሁን በጣም ነው የሚያሳዝን። የሚገርምሽ አንቺ አልነበርሽም እንጂ በቀደም ማሳጅ አርጌው አሻሽቸው ምናምን ከዛ በኋላ በቃ ይዞህ ብዬ ለወጣው ስል እንዲህ እንደዚህ ማሻሽተሽ እንዲህ ማነካክተሽ ጥለሽኛት ሂጂ ብሎ እንግዲህ እኔ ጋር ነው የምታሪው ብሎ ከእርሱ ጋር ነው ያደርኩ ሳስበው ሳስበው እያጥበለወ ላይ ነው ሳላረግ ዛል ቀርም ትላታለች ማለት ነው። ወይዘሮ ገነት አሻሽሾ አሻሽሾ በዳ በራቁትን አሻሽቼ አሻሽቼ አሁን ላይ እንግዲህ አብረን ካላደር እንዲነካክተሽኝማ አብረን ካላደር ከልብሽ ስለተመለሽ ወደ ፍቅራችን እንመለስ ብሎ አብረን ያደርን እና እንዲሁ ማውሳ ላረግዝለት ላልቀርም። ከዚህ በኋላ የልጅ አባት ሳይሆን አይቀርም። አንቺን ያለባት አሳድጌሽ እንደሆነ እሱንም ያለባት ማሳደግ አልፈልግም። ያረግዝኩት ልጅ አርፈሽ ተቀመጭ ከሆነ አርፈሽ ተቀመጭ አለዛ ግን እኔ ራሴ ነው ይመቅም። ይበቃል። እንግዲህ ወይዘሮ ገነት ልጇን ተበቂ ያለማስጠንቀቂያ ሰጥታታለች ማለት ነው። እማዬ፣ የምርሽ ነው በዚህ ደረጃ የተቀየር ማዬ በጣም ነው ማዝነው በጣም ነው ማዝነው። እኔ ግን ቤቱ የኛ በእኛ ስም ካልሆነ አልፍታታትም። እችን ኑሐሚን ደግሞ አለቃትም። ምና ምን እያለች እንግዲህ የክፋት እንትናን እየተናገረች ነበረ ለወይዘሮ ገነት። ወይዘሮ ገነት ማንች ሴት ነግሬሻለሁ፣ ረፊ ኮ ነው ምልሽ፣ ዋ ብዬሻለሁ። ምና ምን እያለች እንግዲህ በሚገርም ሁኔታ ና በሚደንቅ ሁኔታ እየተናገረች ነበረ ማለት ነው። በሌላ በኩል እንግዲህ ናሆም ከሆስፒታል እንደወጣ የልጁን መሞት እንግዲህ ልሸማግል ልክሴ። የልጁ መሞት ይሰማል ማለት ነው። በጣም ያዝናል በጣም ልቡ ይሰበርና ወደ ናሆም ፍቅሩን ይጀምራል ማለት ነው። በጣም ከባድ ነው። በጣም በጣም በጣም ከባበድ ከባበድ ነገሮች ተከስተዋል እንግዲህ ኤርሚም ከቁም ሳጥኑ ወቶ አምልጧል። ያው እንግዲህ ዋናው ከቁም ሳጥኑ ወጥቶ ማምለጡ ነው በጣም በሚገርምና በሚያሳዝኑ ሁኔታ የአባ ገብረሃናን ትምህርት እንግዲህ አመጥተው እዚህ ጋር ድቅ አርገውታል። እያጣራሁ እንግዲህ ሌላ አዲስ ቪዲዮ እየላችሁ እመጣለሁ። ላይክ አድርጎ ወዳችኋለሁ።